አርእስተ ዜና። ህዝባዊ ወያኔ ሓርነት ትግራይ ህውሃት የጠቅላይ ሚኒስትር አብይ አህመድን ተግባር ተቃወመ። ጠቅላይ ሚኒስትር አብይ የትግራይ ህዝብ በአቶ ጌታቸው ረዳ ምትክ አዲስ ፕሬዝዳንት እጩ እንዲያቀርቡ የጠየቁ ሲሆን ይህንንም ጥያቄ ጠቅላይ ሚኒስትሩ ተናጠላይ ስልጣን የላቸውም ሲል ነው ፓርቲ ተቃውመው ዝርዝር አለን። በቤንሻንጉል ጉሙዝ ክልል ታጣቂዎችን ለማቋቋም የወጣው መመሪያ ተራዘመም። ክልሉ መመሪያውን ያራዘመው ለሁለተኛ ጊዜ ሲሆን ተጨማሪ የተራዘመው አዲስ ጥሪ የሚቀበሉ ታጣቂዎችን ታሳቢ በማድረግ ነው ተብሏል። ተጨማሪ እነግራችኋለን። ዚምባብዌ የሀገሪቱን ጦር ኢታማዦር ሹም ከስልጣን ማንሳቷ ታወቀም። ፕሬዚዳንት ምናጋግዋ ኢታማዦር ሹሙን ከስልጣን ያነሱት መፈንቅለ መንግስት ያደርግብኛል በሚል ጠርጥሯቸው ነውም ተብሏል። በቆይታችን ትሰሙታላችሁ። አሜሪካ በየመን ያደረገቻቸው ወታደራዊ ዘመቻ መረጃዎች ከጥቃቱ ቀድሞ አፈትልከው ወጥተው እንደነበር ሰምቷል የአሜሪካ መከላከያ ከደህንነት አመራሮች ጋር ሲያደርግ የነበረው መረጃ ልውውጥ የወጣው ያልተፈቀደለት ጋዜጠኛ በበይነመረብ ውይይቱ ውስጥ በመካተት ነው ተብሏል ዝርዝር ይዘንበታል እኒህንና ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ዳግም ተገኝነኝ አብራችሁን ቆዩ። ህዝባዊ ወያኔ ሀርነት ትግራይ ህወሀት ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ጊዜ አስተዳደርን የሚመራ ፕሬዚዳንት ህዝቡ እንዲጠቁም ውሳኔ ማሳለፋቸውን ተቃወመም። በትናንትና ሁለት ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜ አስተዳደርን ለቀጣይ አንድ ዓመት ተኩል የሚያስተዳድር ፕሬዝዳንት ህዝቡ በኢሜይል እንዲመርጥ በማህበራዊ ትስስር ገጻቸው ጥሪ ማቅረባቸው ይታወሳል። ህውሃት ጠቅላይ ሚኒስትሩ ያቀረቡትን ጥሪ ተከትሎም ባወጣው መግለጫ ምላሽ ሰጥቷል። ህውሃት ባወጣው መግለጫም ጠቅላይ ሚኒስትሩ ብቻቸውን መሾም አይችሉም፣ የተናጠል ውሳኔና ተግባር ሲልም ተቃውሞታል። ጠቅላይ ሚኒስትሩ እያደረጉት ያለው ተግባር የፕሪቶሪያውን ስምምነት የሚጥስ ነውም ብለዋል። አክሎም እኛ ጄኔራል ታደሰ ወረደን ፕሬዚዳንት አድርገን ሹመናል ነገር ግን የፌዴራል መንግስቱ ችላ ብሎታል ሲል ወቅሷል። የኢትዮጵያ መንግስት አሁንም የተኩስ አቁም ስምነቱን መንፈስና ይዘት ወደ ጎን በመተው በተዋዋይ ወገኖች የጋራ ስምነት ሳይሆን ተገቢ ባልሆኑ ህጎች ብቻውን ለመወሰን እየሰራ ነው ሲሉም ተናግረዋል። በፕሪቶሪያ ስምነት አንቀጽ አስር መሰረት የትግራይ ጊዜ አስተዳደር የተመሰረተው በህዋትና በኢትዮጵያ መንግስት ድርድር ነው ሲሉም ተናግረዋል። ስለዚህ በትግራይ የተቋቋመው ጊዜ አስተዳደር የፕሪቶሪያ ስምነት ውጤት እንጂ የኢትዮጵያ መንግስት ብቸኛ ውሳኔ አይደለም። ሆኖም ይህንን የሚ ስጋይተስ ግልጽ እንቅስቃሴ እየተደረገ ነው ሲል ባወጣው መግለጫ ላይ አስፍሯል። የቤንሻንጉል ጉምዝ ክልል የሰላም ጥሪን ተቀብለው የገቡ የቀድሞ ታጣቂዎችን ለማቋቋም የወጣው መመሪያ ተግባራዊ የሚደረግበትን የጊዜ ወሰን ለተጨማሪ አንድ ዓመት ማራዘሙን የቤንሻንጉል ጉምዝ ክልል ሰላም ግንባታና ጸጥታ ቢሮ ኃላፊ ቢንያም መንገሻ ለሀገሬ ቴሌቪዥን ተናግረዋል። በጸደቀ ከአምስት ወራት በኋላ ወደ ስራ ገብቶ የነበረው መመሪያው ለአንድ ዓመት ጊዜ ተራዝሞ ሰኔ 2017 ያበቃል ተብሎ ቢጠበቅም ለሁለተኛ ጊዜ ለአንድ ዓመት ተራዝሟል ብለውናል። በክልሉ ከ ከ8050 በላይ የሰላም ጥሪ ጥሪ ተቀብለው የገቡ ታጣቂዎች ያሉ ሲሆን አብዛኛው የስራ ዕድል እንደተፈጠረላቸው ኃላፊው ነግረውናል። የአንድ አመት ጊዜ የተራዘመው ለቀሪ የሰላም ጥሪ ተቀባዮች እንዲደራጁ ለማስቻል እንደሆነም ነግረውናል። ክልሉ የሰላም ተመላሾችን ለማቋቋም ያወጣው መመሪያን ያጸደቀው በየካቲት 2015 ዓ ም የነበረ ሲሆን በክልሉ በተለያዩ አካባቢዎች ህገ መንግስታዊ ስርዓቱ ላይ ልዩነት ቢኖራቸውም የመንግስትን የሰላም ጥሪ ተቀብለው እጃቸውን የሰጡ ዜጎች ናቸውም። የመኖሪያ አካባቢን እስከ 20 ሜትር ማጽዳት የሚያስገድድ ረቂቅ በውይይት ላይ ነው ተባለም። ውሃ መስኖ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ ከመንግስትና የግል ዘርፍ ባለድርሻ አካላት ጋር በደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅ ላይ ውይይት አድርጓል። ግለሰቦች የመኖሪያ አካባቢያቸውን እስከ 20 ሜትር፣ ድርጅቶች እስከ 50 ሜትር የማጽዳት ኃላፊነት እንደሚጥልና አንድ ጊዜ ጥቅም ላይ ውለው የሚጣሉ የፕላስቲክ ከረጢቶች ምርት ረቂቅ አዋጅ እንደሚከላከልም ተገልጿል። ረቂቅ አዋጁ ሲጸድቅ አካባቢን በመበከል የጤናን ችግሮችን ሲያስከትሉ የነበሩት ዋሲያንን በማጥፋት ጤናን በመጠበቅ ረገድ ትልቅ ሚና እንደሚኖረው ከህዝብ እንደራሴ ምክር ቤት ማህበራዊ ትስስር ገጽ የተገኘው መረጃ ያመላክታል። ለጅቡቲ የመጠጥ ውሃ ፕሮጀክት የሚውል የኤሌክትሪክ ዝርጋታ መሰረተ ልማት መከናወኑን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀም። አገልግሎቱ እንዳለው ፕሮጀክቱ በሁለት ምዕራፎች ሲከናወን የቆየ ነው። በመጀመሪያው ምዕራፍ 8 ሜጋዋት ኃይል 36 ኪሎ ሜትር የመስመር ዝርጋታ እንዲሁም 8 ባለ 1250 ኬቪኤ ትራንስፎርመር ተከላ ተከናውኗልም ብሏል። በሁለቱ ምዕራፍ በተከናወኑት የመስመር ዝርጋታ፣ የትራንስፎርመር ማስቀመጥ፣ የቆጣሪ መቅጠም ስራዎች በአጠቃላይ 82 ኪሎ ሜትር መስመር ዝርጋታ 36 ትራንስፎር ትራንስፎርመሮች እንዲቀመጡ ተደርጓል ሲልም ገልጿል። ፕሮጀክቱ ካለው ለኢትዮጵያ ከሚኖረው ሀገራዊ ፋይዳ አንጻር የአካባቢውን በረሃማ የአየር ጸባይ በመቋቋም ስራውን በስኬታማነት ማጠናቀቅ እንደተቻለም አገልግሎቱ በማህበራዊ ትስስር ገጹ ላይ አስፍሯል። ከሀገር ማዶድ ያገኘናቸው መረጃዎች አለፍን የደቡብ ሱዳን ተቀዳሚ ምክትል ፕሬዚዳንት ሪክ ማቻር በጁባ ከተማ በቁጥጥር ስር መዋላቸው ተነገረም። ሀያ ከባድ የታጠቁ ተሽከርካሪዎች በተሳተፉበት ኦፕሬሽን በዋና ከተማዋ ጁባ በሚገኘው ማቻር መኖሪያ ቤት በቁጥጥር ስር ውለዋል። በማቻር እና በኪር መካከል በተደረገው የስልጣን ይገባኛል ሳቢያ የመቶ ሺዎች ነፍስ ያጠፋው ጦርነት ወደ መቋጫውም ይመስላል። የፓርቲያቸው የውጭ ግንኙነት ኮሚቴ ሰብሳቢ ሪት ሙኦክ ታንግ በፌስቡክ ላይ የሰጡት መግለጫ ከ ከሀያ በላይ የታጠቁ መኪኖች ወደ ተቀዳሚ ምክትል ፕሬዚዳንት መኖሪያ ቤት ገብተው ያደረጉት ድርጊት ይህ ህገ መንግስታዊ ነው ሲሉም አውግዘዋል። በተጨማሪ ሪክ ማቻር በቁጥጥር ስር የዋሉበት ምክንያት ግልጽ አለመሆኑንም ተናግረዋል። በደቡብ ሱዳን የተባበሩት መንግስታት ድርጅት በበኩሉ የእስሩ ተልእኮ ሀገሪቷን ወደ አዲስ ግጭት እንዳያስገባ አስጠንቅቋል ሲል የዘገበው ፍራንስ 24 ነው። ዚምባብዌ የሀገሪቱን ብሔራዊ ጦር ኢታማዦር ሹም አሰናበተች። የሀገሪቱ ፕሬዚዳንት ኤመርሰን ምናንጋጓ ኢታማዦር ሹሙን ያሰናበቱት በመፈንቅለ መንግስት ጠርጥሯቸው ነው የተባለው። ከሀገሪቱ ጦር ሰራዊት አዛዥነት የተሰናበቱት አንሰለም ሳኛትዌ የስፖርት ሚኒስትር እንዲሆኑ ነው የተደረገው። ፕሬዚዳንት ምናንጋጓ በሚቀጥሉት አመታት ዚምባብዌ የምታደርገውን ምርጫ ለማወቅ ጥረት እየተደረገባቸው እንደሆነም አስታውቋል። ይኸው ስጋት ያለባቸው ፕሬዚዳንቱ የሀገሪቱን የፖሊስና የደህንነት ሹማምንት ቦታ እያቀያየሯቸው ነውም ተብሏል። የአፍሪካ ኒውስ ተንታኞ ተቃዋሚዎች ዋቢ አድርጎ እንደዘገበው የዛኑ ፒኤፍ ከፊል አመራሮች የወቅቱን የዚምባብዌ ምክትል ፕሬዚዳንት ዋናውን ስልጣን እንዲይዙ የሚሹ ናቸውም ብለዋል። ምናንጋጓ ሮበርት ጋብርኤል ሙጋቤ በኃይል ከስልጣን ከተወገዱ በኋላ ሀገሪቱን በርዕሰ ብሔርነት እያገለገሉ የሚገኙም ናቸው። የአሜሪካ የሚስጥራዊ ጥቃት መረጃዎች አፈት ልከው መውጣታቸው ተሰማም። የጥቃት መረጃው የአሜሪካ መከላከያ ሚኒስተር ፔት ሄግሴት የየመን አማጽ ቡድን አመራር እንዲገደሉ የተጻጻፉት ነው ተብሏል። አፈት ልከው የወጣው መረጃ አሜሪካ በየመን የምታድርገውን ሌሎች የጦር ንድፎችንም የያዘ ነው ተብሏል። የመከላከያ ሚኒስትሩ አጭር የጽሑፍ መልእክቱን የላኩት ምናልባት በግል ስልካቸው ሳይሆን እንዳልቀረም ሮይተርስ ዘግቦታል። ይህም መረጃ አፈት ልከው መውጣቱ በዋሽንግተን በተለይም በዲሞክራት ተመራጮች ዘንድ ቁጣ ቀስቅሷል። የጥቃት መረጃውን ስለመጋ አባላታቸው የተጠየቁት መከላከያ ሚኒስትሩ ሐሰት ነው በማለትም ሲያስተባብሉ ነበር። ይኸው አፈት ልኮ ወጣ የተባለው መረጃ በትናንትናው ዕለት በአሜሪካ ምክር ቤት ውስጥ በምክር ቤቱ አባላትና የደህንነት ሹማምንቶች ሲያጨቃጭቅ እንደነበርም ሮይተርስ ዘግቦታል። የውጭ ጉዳይ ሚኒስተር በደህንነት መረጃ ልውውጡ ላይ ጋዜጠኛ ወደ ደህንነት መረጃ ልውውጡ ውስጥ መካተቱ ትልቅ ስህተት ነውም ብለውታል። ይሁን እንጂ በወታደራዊ ዘመቻው ላይ ምንም ጫና ለመፍጠሩ ተጠቁመዋል። በመከላከያ ሚኒስተር ፔት ሄክሴት ላይ ከቀድሞም ቢሆን የብቁነት ጥያቄ ሲነሳባቸው የቆዩ ሲሆን ሀገር ጌት በሚኒስትሩ ላይ ሌሎች ጥያቄዎች እንዲነሱባቸውም አድርጓል። ሆኖም ፕሬዚዳንት ዶናልድ ትራምፕ ሄክሴት በጎ ስራዎችን እየሰራ ነው በማለት ተከላክሎላቸዋል። ሩሲያ በጥቁር ባህር ላይ የተደረሰውን የተኩስ አቁም ስምምነት ለማክበር ማዕቀብ ይነሳልኝ ስትል ያቀረበችውን ቅድመ ሁኔታ ዩክሬን መቃወሙ አትሰማም። ሞስኮ የተኩስ አቁም ስምምነት ተግባራዊ ለማድረግ የምዕራቡ ዓለም በሩሲያ የምግብና የማዳበሪያ ንግድ ላይ ጣለው እገዳ ከተነሳ ብቻ ነው ብላለች። ኬቭ ሞስኮ ያቀረበችውን ቅድመ ሁኔታ አሜሪካ እንድትቃወም ጥሪ አቅርባለች። ዋይት ሀውስ ባለፈው ማክሰኞ መጋቢት 16 ቀን 2017 ዓ ም እንዳስታወቀው የሩሲያና የዩክሬን ልዑካን በሳውዲ አረቢያ ከአሜሪካ ባለስልጣናት ጋር ለሶስት ቀናት የተናል የሚቀናጠል ውይይት ካደረጉ በኋላ በጥቁር ባህር ላይ የተኩስ አቁም ስምምነት ለማድረግ ተስማምተዋል። ነገር ግን ሞስኮ አሁን ላይ የጣለብኝ ማዕቀብ መነሳት አለበት ስትል መግለጫ ማውጣቷን ቢቢሲ ዘግበዋል። ትራምፕ መንግስታቸው ሞስኮ ላይ የጣሉ ማዕቀቦችን እንዲነሱ ያቀረበችውን ጥያቄ እየተመለከተ ነው ነው ቢሉም የአውሮፓ ህብረት ግን ረቡዕ ዕለት የሩሲያ ወታደሮች ከዩክሬን ግዛት ያለምንም ቅድመ ሁኔታ ካልወጡ በስተቀር ማዕቀቡን እንደማያነሳ ተናግረዋል። ውድ የሀገሬ ቴሌቪዥን ቤተሰቦች፣ የሰዓቱ ዜና ይህን ይመስል ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።